የቢሾፍቱ ከተማ አስተዳደር የሰላም ጸጥታ ማስከበር የስራ ሂደት ባለቤት የሆኑት ኮማንደር ደገፉ ፈረደ በስልክ መስመራችን ላይ ይገኛሉ። አጠቃላይ ስለ አደጋው ሁኔታ የሚገልጹልን ይሆናል። ጤና ይስጥልን፣ እንደምናመሹ። ሄሎ ኮማንደር፣ እሺ ቀጥሉ። አስራ አንድ ሰዓት ተኩል ነው እና ቢሾፍቱ ከተማ ቀበሌ ዜሮ ስድስት የሚባል ነው እና ወደ ሶስት ቤቶች ተቃጥሏል። በእሳቱ ስጋት ለሌላ እንዳይዛመት የተወሰነ ሱቆች ፈርቷል። ህዝቡ እና አየር ኃይል አደጋ ተፈደጋ መከላከያ መርጫ መኪና መጥቶ ወደ በአሁኑ ሰዓት እሳት አደጋው ቁጥጥር ስር ውሏል። በተለይም በዚህ አደጋ ከሶስት ቤቶች እንደተቃጠሉ ገልጸዋል። በብር ደረጃ ንብረቱ የወደመው ሲገመት ስንት ይሆናል? የተረፈው ስንት ነው? የሚሆነው ግምቱ አልታወቀም። እሳቱን አሁን ለማጥፋት ርብርብ ላይ ነው ያለ ነው። በሰው ላይ ስ የተከሰተ አደጋ አለ። በሰው ላይ የደረሰ አደጋ አለ ለጊዜው ምክንያቱ አልታወቀን እየተጣራ ነው ያለው። ስለዚህ የቢሾፍቱ ከተማ አስተዳደር የሰላም ጸጥታ ማስከበር የስራ ሂደት ባለቤት ኮማንደር ደገፉ ፈረደ ተጨማሪ ማብራሪያዎችን በተለይም በሰው ላይና የንብረቱን ግምትና መንሴውንም በዛሚ 90.7 ኤፍኤም በሚኖረን መረጃ እንደሚገልጹልን ተስፋ እናደርጋለን። ለጊዜው ግን በሰጡን ማብራሪያ ከልብ ነው የምናመሰግነው።